በባህር ዳር ከተማ ወደ ማምረት የገቡ ፋብሪካዎች ሀገሪቱ የምታወጣውን የውጭ ምንዛሬ በማስቀረትና በስራ እድል ፈጠራ ላይ ከፍተኛ አስተዋጽኦ እያበረከቱ መሆኑን የከተማ አስተዳደሩ አስታወቀም። በባህር ዳር የመደመር መንግስት እይታ የዘርፎችን መርታ በሚል ስልጠና ላይ የሚገኙ አመራሮች በባህር ዳር ከተማ በስራ የሚገኙ ኢንዱስትሪዎችን ጎብኝተዋል። ዘላለም አስፋው ተጨማሪ አለው። በባህር ዳር ከተማ ስልጠና እየወሰዱ የሚገኙ የስራ ኃላፊዎች በባህር ዳር የተከናወኑ የልማት ስራዎችን ተዘዋውረው ተመልክተዋል። የራቫል ብረታ ብረት ማምረቻ ፋብሪካ ደግሞ ሰልጣኞች ከተመለከቷቸው ፋብሪካዎች መካከል አንዱ ነው። በጉብኝቱ ያነጋገርናቸው የስራ ኃላፊዎች ራቫል የብረታ ብረት ፋብሪካ የኢንዱስትሪ ሽግግሩን ለማፋጠን የሚደረገውን ጥረት የሚያግዝና ትምህርት የሚወሰድበት ነው ብለዋል። ራቫል የብረታ ብረት ፋብሪካ ምርት ጀምሮ ሮው ማተሪያሎችን አምጥቶ አቅልጦ ብረትን ስትራክቸሩን አስይዞ እያመረተ ያለው ምርት ወደ ኢንዱስትሪ ለምናደርገው ችግር በጣም አስደሳችና ጥሩ እይታ ነው ያለ እና ፋብሪካው ሰራተኞቹም እየሰሩ ያሉበት ፍጥነት በጣም የሚያስደስት መሆኑን ተመልክቻለሁ። ያየናቸው ነገሮች ያስተምራሉ። ወስዶ ወደ መሬት መተግበር ያስፈልጋል። እንዲህ አይነት ሮው ማተሪያል ኖሮን በኛው ሀብት እኛው እየተጠቀምን እንደሆን ብዙ ግንዛቤ ያልነበረን ሰዎች ዛሬ ለመረዳትና ለመገንዘብ ችለናል። ግን ደግሞ ብዙ እኔ በእኔ እይታ የተዘጉ ፋብሪካዎችን አይቻለሁ። ልማታቸው ተጀምሮ ባለሀብቶች ወደ ስራ ያልገቡባቸው አሉና እነዚሁም ተጠቃለው ነገ ከነገ በኋላ ደግሞ እንደዚህ ብንጎበኛቸው እጅግ በጣም ደስ ይለኛል። እዚህኛው ፋብሪካ ውስጥ ከስራ እድል ከመፍጠር አንጻር የተሰራ ያለው ግብአት ከማምረት አንጻርም እኔ ትልቅ ነገር ነው። ይህን በስልጠና የወሰድነውን ደግሞ እያሰፋን በሁሉም ተደራሽ እንዲሆን ለማድረግ ትምህርት የወሰድንበት እንደሆነ ነው ያየሁት። የስራ ኃላፊዎቹ የኢንዱስትሪ ሽግግር ሂደቱን ለማፋጠንና ኢንቨስትመንትን ለማነቃቃት ሰላምን ማረጋገጥ እንደሚገባም ነው የተናገሩት። ሰላምን በተመለከተ ከአመራሩ ከማህበረሰቡ ጋር መግባባት ራሱን ችሎ የአካባቢ የጸጥታ መዋቅር ማዘጋጀት እና ጽንፈኝነት ለአማራ ክልል ህዝብ፣ ለኢትዮጵያ ህዝብ ጠቃሚ ያለመሆኑን ማስተማር አመለካከቱ መቀየር ያስፈልጋል። አላማችን ላይ ሁሉም ማህበረሰቡም፣ ምሁራንም የሚመለከተው አካል በአጠቃላይ ስለ ሰላም መስራት አለብን። ክልላችንን ሰላም አድርገን የኢንዱስትሪ ማዕከል የልማት ማዕከል ግብርናችንም ቱሪዝማችንም ሁሉም የሚያድግበት ማዕከል አድርገን መንቀሳቀስ አለብን ብዬ አስባለሁ። የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ አስሜ ብርሌው ባህር ዳር ከተማን በማስዋብ የቱሪዝም መዳረሻ ከማድረግ ባሻገር ሰላሟን በማረጋገጥ ኢንቨስትመንቱን ለማነቃቃት በትኩረት እየተሰራ ነው ብለዋል። የኢንቨስትመንት ፓስፖርቱ ሰላም ነው ይባላል። ስለዚህ ይሄ ሁሉ ሰው በሰላም ስራውን እየሰራ በተቀመጠለት ጊዜ ገደብ ገብቶ የሚወጣበት ነው ፋብሪካዎቹ በሰላማዊ መንገድ እያመረቱ ነው። ወደፊትም ያለው ኢንቨስትመንት ሰላማዊ በሆነ መንገድ ይቀጥላል። ባህር ዳር ሁልጊዜም ሰላሟን አስቀጥላ ኢንቨስትመንቷንና ኢንዱስትሪዋን፣ ቱሪዝምን የምታስቀጥል ከተማ መሆኗን ነው የምገልጸው። በጉብኝቱ በባህር ዳር ከተማ ከ260 በላይ ኢንዱስትሪዎች በምርት ስራ ላይ ሲሆኑ 67 ኢንዱስትሪዎች ደግሞ ተኪ ምርቶችን በማምረት ሀገሪቱ የምታወጣውን የውጭ ምንዛሬ እያስቀሩ መሆኑ ተገልጿል።